ጤና ይስጥልኝ እንደምን ቆይታችኋል? የኢትዮጵያ ጤና ጥበቃ ሚኒስቴር ልብ አድርጉልኝ፣ እኔ የጤና ባለሙያውን የረጅም ጊዜ ጥያቄ የሆኑ ችግሮችን በአዋጭ አዘድግ ያለውና እናንተ እንደምትሉኝ አላንቀላፋውም አልተኛውም ሲል ከሰሞኑ እንቅስቃሴ ጀመረ። ሁለት ዋና ጉዳዮችን ቅድሚያ ሰጥቼ እየተሟገትኩላችሁ ነው ሲል፣ እነዚህም አንደኛው የጤና መድህን አባልነት ሙሉ መዋጮ በመንግስት እንዲሸፈን እንዲሁም ሁለተኛና ዋነኛው ከሕክምና አገልግሎት ጋር የተያያዙ ክሶች ስለሚቀርቡበትና ስለሚሰሙበት ሁኔታ መልክ ለማስያዝ ሽንጤን ገትሬ እየተከራከርኩላችሁ ነው ሲል፣ የጤና ባለሙያው በበኩሉ የእኛ ጥያቄ በዚህ ሰዓት የመኖርና ያለመኖር ጥያቄ እንጂ አንድ ወይም ሁለት ጥያቄ እመልሳለሁ የሚል አደናጋሪና አዘናጊ አጀንዳ ፍጹም ተቀባይነት የለውም ሲሉ እንቅስቃሴያችን ሁለንተናዊና መዋቅራዊ ለውጥ እስኪያመጣ ዘመቻችንን እንቀጥላለን በማለት በተለያዩ ማህበራዊ ሚዲያ አማካኝነት ሀሳባቸውን እየገለጹ ይገኛሉ።